በስማ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በመድኃኒ ዓለም ስም በድንግል ማርያም ስም እንደምን ሰነበታችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ? አሜን። መድኃኔ ዓለም ኃያሉ አምላካችን ዛሬም ዘወትር ሁል ጊዜ ቢሆን ስሙ ይክበር ይመስገን ዛሬ እንደ መዳን የዓለም ቸርነት የምንማማርበት ርዕሳችን የሚሆነው ከክፉ መናፍስት ውጊያ መካከል አንዱ ነጭናጫ ግንፍልተኛ ሁሉም ሰው እንዲጠላን እንዲርቀን የሚያደርገው ነገር ላይ መፍትሄውን አተኩረን እና በሰው ዘንድ የመጠላትን ገጸ ባህሪ እንዴት እንደ አርጎ ክፉ መንፈስ በእኛ ህይወት ውስጥ እንደሚተክለው የምናይበት የትምህርታችን ክፍል ነው። ሃያሉ አምላካችን ልዑል እግዚአብሔር በቸርነቱ ጉባኤያችን ይባርክልን። እንደተለመደው ብዙ ጊዜ በተደጋጋሚ የበረከት ስራዎችን ወደ እናንተ እያቀረብን ነው። ብዙውን ነገር በዝክር እናሳልፋለን፣ እንዘክራለን። ከዛ በተጨማሪ ለቤተክርስቲያን የሚያስፈልጉትን ነገሮችም እናሟላለን። መድሃን ዓለም በቸርነቱ በፈቀደልን መጠን የበረከቱ ስራ እናስኬዳለን አሁን ሰኔ ቅዱስ ሚካኤል ሰኔ አስራ ሁለት አጋይስት አለም ስላሴ ሐምሌ ሰባት እና የሐምሌ ቅዱስ ገብርኤል አለ በነዚህ ውስጥ ለሰኔ ቅዱስ ሚካኤል ሰኔ መብራንም አለች እኮ ሐምሌ አጋይስት አለም ስላሴ በነዚህ ውስጥ ዝክር መድሃን ያለም ከፈቀደልን ለሐምሌ ገብርኤል ደግሞ መንበር ለመግዛት አስበናል። መንበሩ ብዙ ብር ነው የሚያስፈልገው እሱ ከሦስት መቶ እስከ አምስት መቶ ሺህ ስለሆነ ቀደም ብለን ቪዲዮዎችን ወደ እናንተ ማቅረብ ጀምረናል ማለት ነው። ያው ሰብሰብ ብናደርግና ከመሃል ከተማ መንበሩን ይዘን ወደ ቅዱስ ገብርኤል ደብር ነው የምንሄደው። አያሉ አምላካችን በቸርነቱና በምህረቱ ለቅዱስ ገብርኤል መንበር ገዝተን፣ ምንጣፍ ገዝተን ለበዓሉ የሚያስፈልጉ ነገሮች አሟልተን ለሌሎቹ ደግሞ ዝክርን ዘክረን የበረከትና የኃይል የጸጋ ወይም ልጆቹን በሚጎበኝበት ጊዜኛንም እንዲጎበኘን ፈቃዱ ይሁንልን። ሁላችሁም በቅዱስ ገብርኤል ስምና በታላቋ ንግስት በመብራን በቅዱስ ሚካኤልም አለ እንዲሁም በአጋይስት አለምስላሴ ስም ያላችሁን ላኩልኝና የበረከቱን እንሰራለን አብረን። ወደ ትምህርታችን ስንመለስ ከመናፍስት ውጊያ ውስጥ እንግዲህ ብዙ ጊዜ የሰው ልጆች ጸባይ መግራት ቀርጾ ማሳደግ ከዛም በላይ ከልጅነት ጀምሮ የዳቢሎስ ልጅ አድርጎ መግራት ይሄ አንዱ ትልቁ ትውልድንም ሰውንም ማህበረሰብንም የጎዱበት የውጊያ ስልታቸው ነው። ገና ከልጅነት አብረው ይወለዱና ልጁን በራሳቸው ጸባይ ያሳድጉታል። እያለቀሰ የጮኸ ቤተሰብ እየበጠበጠ ዕቃ እየሰባበረ ትምህርት አልገባው ብሎ ትምህርት ቤት ሌላ ኮተት ይዞ እየመጣ ቤት ውስጥ እየበጠበጠ በቤተሰብ እያማረረ ያድጋል። ይሄ መናፍስ ገና ከልጅነት ትውልድን ሲቀርጽ ነው። ከፍ ሲል አመልሱ ሳለ፣ ከዛም በተጨማሪ ክፉ ቃላትና የዓለማዊነት አባዜ ይጠናወተዋል ይ የትምህርቱም የሳይንሱም ሲጨመርለት ሙሉ ለሙሉ ከመንፈሳዊ የብራኬ እና የአባቶች የቃል ኪዳን ኃይል ወጥቶ የራሱ የሆነ ዘመንና ጊዜ ፈጥሮ በዛ ውስጥ እድሜውን ይጨርሳል ማለት ነው። ስለዚህ ከልጅነት ጀምሮ መቅረጽ የመናፍስት ትልቁ የውጊያ ስልት ነው። ሲቀርጹ ጸባይን ነው የሚያበላሹት። ዛሬ ትልልቅ ሰዎች ነጭ ናጫዎች ናቸው፣ ግንፍልተኛ ናቸው፣ የሰው ችግር አይገባቸውም። ጨዋታ ውስጥ ቶሎ ይበሳጫሉ፣ ቶሎ ይናደዳሉ፣ ጠብ ነው የሚቀድማቸው። በትዳር ውስጥ ትዳር ለማፍረስ የእነሱ ጸባይ ብዙ ጊዜ ይሞክራል በመነጫነጭ ማለት ነው። በትንሽ ነገር እንነጫነጫለን ትንሽ ነገር ውሃ ቀጠነ የሚል አይነት ገጸ ባህሪና ስነተፈጥሯዊ የሆነ የውስጥ ማንነትን ገንብተናል። ስለዚህ መነጫ ነጩ ግንፍልተኛ መሆኑ ጠብጠብ የሚል ነገር መሽተቱ ገና ከልጅነት ጀምሮ ዳይብሎስ ለብዙ ዘመናት የሰራበትና ትውልድን የቀረጸበት መንገድና እና አቅጣጫውን ብዙ ጊዜ ከዚህ በተጨማሪም ሰው እንዲጠላን ማድረግ በብዙ ጎዳና በቤተሰብም በጓደኛም በትዳርም በስራ መስክም እንዲሁም የምንተዋወቃቸው ሰዎች ሰዎች አይተውንም እንዲጠሉ እና ለመተት እንድንጋበስ መተት እጣ ክፍላችን እንዲሆን ብሎ እንደ ኮንቴነር እያመጡ ላይ ላይ መተትን ይጭንባል። ይህ የጥላቸው ጊዜ የጥላቸውን ገጸ ባህሪ የጥላቸውን ኑሮ እንድትለምዶ ያደርጉ። ሁሉም ሰው ይጠላል፣ ብቸኛ ትሆናል። ይህ የምትሆንበት ምክንያት አንደኛ መናፍስቶቹ አንተ ላይ ያሉት መናፍስ ሲሰሩ፣ ሁለተኛ ደግሞ ለእግዚአብሔር ስትለይ ነው። እስኪ ወደ መጽሐፈ እዝራ ሱቱኤል ወደዛ ከመሄዳችን በፊት እስኪ! መጀመሪያም ወደ ብሉይ ኪዳን መጽሐፍትኔና ከመጽሐፍ ቅዱስ ጋር አያይዘን የመጠላትን ባህሪ እንማማራለን። ኦሪዘ ፍጥረት ምዕራፍ 37 ቁጥር 3 ላይ እስራኤል ይላል ዮሴፍን ከልጆቹ ሁሉ ይልቅ የወደው ነበር፣ እርሱ በሽምግልናው የወለደው ነበርና፣ ብዙ ህብር ያጌጠ ቀሚስ አደረገለት። ወንድሞቹ አባታቸው ከልጆቹ ይልቅ እንዲወዱት ባዩ ጊዜ ጠሉት፣ በሰላም ይናገሩ ዘንድ አልቻሉም። ዮሴፍ ህልም አለመ፣ ለወንድሞቹ ነገራቸው፣ እንደገና እነርሱ እንደገና በብዙ ጠሉት ይላል። አሁን ዮሴፍ ነው እንግዲህ ከቤተሰቡ መሀል ነው። አባቱ ወደደው፣ በእግዚአብሔር ዘንድ ተወደደ፣ እግዚአብሔር መረጠው፣ ሞገስን የህልም ጸጋን ራእይን ገለጸለት፣ ጥበብ ሰጠው። በዚህ ምክንያት ቤተሰቦቹ ወንድሞቹ ጠሉ እንዲህ ነው፣ አያችሁ። ለእግዚአብሔር ስትለዩ፣ ለአምልኮት ስትለዩ፣ እግዚአብሔርን መፈለግ ስትጀምሩ፣ መንበርከቅ ስትጀምሩ፣ እጃችሁን መዘርጋ ስትጀምሩ፣ መጸለይ ስትጀምሩ፣ ሁሉም ጠላት ነው የሚሆንባችሁ። ስራ ቦታ ጠላት፣ ድምፃችሁ ሬት ሬት የሚል ነገር የሚገንባችሁ፣ የሆነ ነገር ሲበላሽ ሩጦ እናንተ ጋር የሚሆን፣ በትዳርም መነጫነጭ፣ ቤተሰብ መባላት ከቤተሰቡ ደግሞ የማይሆንለትና የማይ-የማይያድግ ኑሮ የማይሳካለት ተስፋ የተቆረጠበት አይነት ሰው ትሆናል። ለእግዚአብሔር ስትለይ ጊዜውም ጠላት ይሆናል፣ ዘመኑም ጠላት ይሆናል። ሰይጣንም በጠላትነት ይነሳባል። ሰይጣን አጣሞ ያሳደጋቸው የሰይጣን የግብር ልጆችም ዳብሎስን እየተከተሉ ይጠሏል። በጣም ነው እኮ የሚገርመው። ከዛም በላይ ለክርስቶስ መለየት ስትጀምር አለም ሁሉ ትጠላለች። ሁሉም ነው የሚጠላ በልዩ አይን ያያል ሰው በንጹህ አይን አያይማ በሰይጣን አይን እኮ ነው የሚያየው ከዳብሎሱ ጋር ብዙ ነገር ሰርቷል አለማዊነት የዳብሎስ ግብር ሲገብር ነው በቀጥታም ባልሆነ ቀጥተኛም በሆነ መንገድ ነው ስለዚህ ትንሽ ጸልዬ ሞገስ ፊት ላይ እና የበረከት ኃይል ፊት ላይ ሲንጸባረቅ ሁሉም ሰው በልዩ አይን ነው የሚያይ ሁሉም ሰው ሲያይ ይደነግጣል ይሸበራል ጠጋ ብሎ አያወራ የሚይዘው የሚጨብጠው ያጣል ይህን ጊዜ መተቱን ምኑን ምኑን ካወቀ የመተት ግብዣ ያደርግላል። ስለዚህ መጠላት ወደ እግዚአብሔር ስትመረጥ፣ ስትንበረከቅ፣ ስሰግድ፣ ስታመልክ፣ ስትጮህ፣ ስትለምን፣ መንፈሳዊ ህይወትን ስትለማመድ በቡራኬው በኩል ማለፍ ስትችል፣ የእግዚአብሔር ጊዜ ሲኖርህ ሰፋ ያለ ጊዜና ሰዓት ለመድን ያለ መስጠት ስትጀምር ያን ጊዜ ጠላት ይነሳል። ይሄ በአንደኛው መንገድ ነው። ሁለተኛው አይነ ጥላው ራሱ ጠላት ያስነሳበ። ምንም ሳትጸልይ ሳትሰግድ ሳታመልክ እንዲሁ ዝም ብሎ ኖርማል ሰው ሆነ እንኳን፣ አሁን እኮ ቤተሰብ ለቤተሰብ አይስማም። የትኛውም ቤተሰብ ከቤተሰቡ ጋር ተስማምቶ አይኖርም። እንደው ለሰይጣን ጋ ወይም ከአምልኮት ጋር የተያያዘ ነገር ካልሆነ ላይላዩን ሰላማዊ የሚመስል ፍቅር የሚመስል ነገር ይኖራል እንጂ እርስ በርስ ጠላት ነው። የትኛውን ቤተሰብ ከቤተሰብ ጋር በንግግር አይስማማ በጨዋታ ይግባባ። ችግር ሲሆን ዝም ብሎ ዋይ ዋይ ዋይ ይባባላል እንጂ በመከባበርና በእግዚአብሔር ፍቅር በኩል አልፈው የቤተሰባዊነት ስሜት የለው። ምን ጠላት አላየ እርስ በርስ ያባ። ዛሩ ምን ይሰራል ታዲያ? ዛሩ ይሄን ነው የሚሰራ። እናት ከልጅ ጋር እንዳትግባባ፣ አባት ከልጅ ጋር እንዳይስማማ፣ በልጅ ተስፋ እንዲቆርጥ፣ ልጅ በአባቱና በእናቱ በኩል ምርር እንዲለው መቼ ነው ከቤት ወጥቼ የምለያዩ? ያለ እድሜያቸው እኮ ነው። ትንንሾቹ ልጆች ትንሽ አምልኮት ጸሎት ከለመዱ ደግሞ ከቤተሰብ ጋር በተቃራኒ ስንት አመት ቤተሰብ ጋር ሲጎትቱት የነበሩትን ጠላት እነዚህ ዛሬ ተወልደው ለምን ይጸልያሉ? ይልና ከቤተሰብ ጋር ያባላቸው። ስለዚህ ብዙ ጊዜ ከቤተሰብ ጋር ያለው ነገር የጠላትነት ስሜት ያለው ዳንኤልም ማስተዋሉን ነው ያደለም እና ዮሴፍ ግን የጠሉት ለእግዚአብሔር ስለተለየ ነው እግዚአብሔር ስለመረጠው ነው። በበረከት ስለጎበኘው ነው። ጸጋ ስለሰጠው ነው። ሰማያዊ ኃይል ስለሰጠው ነው። ሰማይ ስለተከፈተለት ነው። የሕልም በረከትና ጸጋ ስላለው አያችሁ። ጸጋ ሲሰጥ፣ በረከት ሲመጣ፣ ኃይል ሲመጣ፣ ሞገስ ሲመጣ፣ እግዚአብሔር ሲያይ፣ እግዚአብሔር ሲመለከት፣ በእግዚአብሔር ሕግና ትእዛዝ መኖር ስንጀምር፣ ፍቅሩን ስንቀምስ፣ ለሁሉም መፍትሄ እግዚአብሔር፣ ለሁሉም ነገር መጀመሪያ እግዚአብሔር ለሁሉም ነገር መደምደሚያ ኃይሉን ስናደርግ ሁሉም ከዓለም ጀምሮ እስከ ቤተሰብ ከስራ ቦታ ጀምሮ እስከ ጓደኛ ሁሉም በክፉ ዓይን በጠላትነት ስሜት እያዩን ዝም ብለን ግን እግዚአብሔርን ሞገስ አድርገን እንኖራለን። እግዚአብሔርን ጋሽ አድርገን እንመካል በእግዚአብሔር ኃይል በጠላት መካከል እንኖራል። በእሳት መካከል እሳቱ አይነካን እንኖራል። በዓለም ውስጥ ባለው በዳብሎስ እንደ ጨው በበዛበት የዳብሎስ ዓለም በሆነበት እየኖር የእሱ ማንነትና ገጸ ክፋቱ በአጠቃላይ አይነካንም። ይሄ የእግዚአብሔር ድንቅ ሥራውን ልጆቹን መጠበቅ ያውቅበታል፣ መከለል ይችልበታል፣ በቡራኬ ማኖር ይችልበታል። በብዙ ሰይጣን ተከበን ሰይጣን አይነካንም። በብዙ ክፉ ሰዎች ተከበን የእነሱ ክፋት አይነካም። በብዙ ምቀኞች ተከበን ምቀኝነታቸው ወደ ኋላ አይጎትተንም። የእግዚአብሔር ቸርነቱ ነው። ምስጋና ለመዳን ያለም ይሆንልን፣ አሜን። ሌላው አንደኛ ነጭናጫና ግንፍልተኛ ከዳቢሎስ ውጊያ መካከል በልጅነት ከመቅረጽ በተጨማሪ በብዙ የምንፈተነው በቤተሰብና በወዳጅ መካከል በሚነሳብን ጠላትነት ነው። እስኪ ወደ መጽሐፍ ቅዱስ እንመለስ። መጽሐፈ ዕዝራ ሱቱኤል ምዕራፍ 4 ቁጥር 24 ላይ በእነዚያ ወራቶች ወዳጆች ከወዳጆቻቸው ጋር እርስ በርሳቸው እንደ ጠላት ይጠላላሉ፣ ምድርም በውስጡ የሚኖሩ ሰዎች ታስደነግጣቸዋለች፣ የውሃ ፈሳሾችም ይገታሉ እስከ ሶስት ሰዓት ድረስ አይፈሱም ይላል። አያችሁ፣ በዛን ጊዜ በእርግጥ የብሉይ ኪዳን ትንቢቶች የመድኃን ያለውን በፍጻሜያቸው በመድኃን ያለውን የሚፈጸመው ግን ለእኛ በጥሬው ደግሞ ቃሉን ተጠቅመን ከኛ ህይወት ጋር ስናገናኘው ወዳጅ ከወዳጆቻቸው ጋር እስበሳቸው እንደ ጠላት ይጠላላሉ ይላል። አያችሁ በትንሽ ነገር ዲያብሎስ በመካከል ጠላትነት ይዘው በትንሽዬ ነገር ነው እኮ በክፉ አይን እየተያየን መተት እየተፈላለግን የእኛን ሞት ቤተሰቦቻችን እየፈለጉ የእኛን አለማደግ የእኛን ውርደት፣ የእኛን ማጣት፣ የእኛን መውደቅ የሚፈልጉትና በብዛት ውድቀታችን የሚመኙልን ቤተሰቦቻችንና የዘር ግንድ ሐረጎቻችን ሆነው ስናገኛቸው የዲያብሎስ ስራ ምን ያህል እንደከፋና እንደሰፋ፣ የጠላትነቱ ባህሪም ዘልቆ ወደ እኛ ህይወት ውስጥ እንደገባ የምንረዳበት መንገድ ይሄ ከባድ ነው። ያውም በከንፈር ነው የኛ ወዳጅነት ዛሬ፣ በብዙ ሰው በከንፈሩ ነው ወዳጅነቱ ውስጡ ግን ሌላ ነው። መጽሐፈ ምሳሌ ና ንምጣ። እስኪ መጽሐፈ ምሳሌ ምዕራፍ 26 ቁጥር 24 ላይ ጠላት በከንፈሩ ይላል፣ ተስፋ ይሰጣል፣ በልቡ ግን ተንኮል ያኖራል። አይገርም! ጠላት በከንፈሩ ነው ተስፋ። ሰላምታው ከንፈሩ ላይ ነው። ፍቅሩ ከንፈሩ ላይ ነው። ግብዣው ከንፈሩ ላይ ነው። ወዳጅነቱ ከንፈሩ ላይ ነው። ለአንተ ያለው አክብሮት ከንፈሩ ላይ ነው። በልቡ ግን ምን ይላል? ተንኮል ያኖራል። ዞር ስትል መተቱን ይስብላል። ዞር ስትል ወጥመድ ይዘረጋል። ዞር ስትል ይነቅላል። ዞር ስትል ያለህን ያጠናል። ዞር ስትል ያነፈንፋል ው ስለዚህ የከንፈር ወዳጆች ብዙ ናቸው። ጓደኞቻችን የከንፈር ወዳጆች ይሆናሉ። ቤተሰቦቻችንም የከንፈር ወዳጆች የከንፈር ወዳጅ ስላችሁ በአንድ በቱ ብቻ የሚያወራ በአንድ በቱ ብቻ የሚያፈቅር አይ ጉድ አይ ጉድ በከንፈሮ ብቻ ተስፋ የሚሰጥ በአንድ በቱ በድምፅ ብቻ ነው ወዳጅነት፣ የድምጽ ድምፅ ወዳጅነት። መድኃኔዓለም ማስተዋሉን ያድለን። በልብ ግን ተንኮል ያስባል። ከባድ ነው በጣም። መጽሐፈ ሲራክ እንምታ ደግሞስ መጽሐፈ ሲራክ ምዕራፍ ስድስት ቁጥር ዘጠኝ ላይ ጠላት የሚሆንህንና የሚሰድብህ ሰውረ የሰራውን ኃጢአትን የሚገልጥብህ ወዳጅ አለ ይላል። አያችሁ ይህን ማወቅ አለብን። አንድ ጠላት የሚሆንህ፣ ሁለተኛ የሚሰድብህ፣ ሶስተኛ ሰውረው ሰውረህ የሰራኸውን ኃጢአትህን የሚገልጥብህ ወዳጅ አለ። ስለዚህ ምን በተጠንቀቅ ነው። ጠላት የሚሆንብህ ወዳጅ ነው፣ ጓደኛ ነው፣ ቤተሰብህ ነው፣ አብሮ አደግህ ነው፣ አብሮ የሚሰራ ነው፣ አንተን የሚያውቅ ነው። ጠላት ከሩቅ አይመጣ የሚባለው ብሂል እኮ ከእኛ ነባሬታዊ ሁኔታ ጋር የተያያዘ አሉታዊ የሆነ ቃል ነው አሁንታው እየሆነ የሆነ ቃል ነው ማለት። ስለዚህ ይሄ ጠላት የሚሆንብህ የሚሰድብህ፣ የሚሰድብ ሰውረህ የነገርከውን የሰራውን ኃጢአት ምስጢር ብለህ የነገርከውን ሁሉም የሚገልጥብህ ወዳጅ አለ። አዎ፣ ይሄ የአሁኑ ወዳጅ ደግሞ እየከፋ ነው። ከጊዜ ወደ ጊዜ ወዳጅነቱ የሚከፋ አይደለም፣ በስድብ ብቻ የሚፋታ አይደለም። አሁን ደግሞ ከፍ ብሏል ክፋቱ መተት የሚልክብህም በመተት ብቻ አይደለም ግደል ግደለው የሚልም ወዳጅ አለ። አንተን ገሎ በአንተ መቃብር ላይ የእሱን ህልውና ለመገንባት የሚሯሯጥ ወዳጅ አለ። አዎ ገንዘብን የሚሰሉ ወዳጅ አለ። የሚያራቁት ወዳጅ አለ። ግን አብሮ የሚጠጣ የሚበላ፣ በከንፈሩ ብቻ ሰላም ነው ጥሩ ነው። ቆንጆ ቆንጆ ድምፆችን እያሰማ እየጋበዘ ያለን ይነጥቃል። አይምሮን ይወስዱ ጸባይን ይወስደዋል። ህሊናን ይወስደዋል። ልብን ይዘጋዋል። መንፈሳዊ ህይወትን፣ እድልን፣ መክሊትን ሁሉንም አራቁቶ በስጋ ብቻ ያኖራል። እንደዚህ አይነት ወዳጅም አለ። የማራቆት ወዳጅ። ከዳብሎስ የከፉ ወዳጆች አሉ። ወዳጅ ናቸው ግን ግን ውስጣቸው አይገኝም። የሰው ልጅ ለምንድን ነው በዚህ አይነት መጠን የሚከፋው? ጓደኛ ሆኖ ቤተሰቡ ሆኖ ዘመዱ ነው ሚስጢር አጋርት ነው ስትል ሁሉም ሰው ውጊያ አለበት። ሰው በራሱ አይደለም የሚከፋው፣ ውስጥ ያለው መንፈስ ውጊያ አልችል ብሎ መንፈሱ አክፍቶት ነው። መንፈሱ ጠላት አድርጎት ነው። መንፈሱ ቀርጾት ነው። መንፈሱ አሸንፎት ነው። ምን ታደረጋለ? ለእሱ መጸለይ ነው እንጂ በሱ ላይ ምንም አድርጎ አይቻል። ምክንያቱም ሌላ ኃይል ነው ውስጥ የሰራው። እሱ ምን አደረገ? የመናፍስትን ውጊያ አልችል ብሎ ስለ መናፍስት ማወቃቅቶት መናፍስት ሲወሰው ሰው ድምፁን ሰምቶ ድምፁን የሚቃወሙበት ኃይል አላውቅ ብሎ በዚህ ምክንያት ወዳጅ ጠላት ሆኗል። አንዳንዴ ጠላት ሆኖ ጠላትነቱን አያውቀው፣ ክፉ ሆኖ ክፋታቸውን አያውቁት፣ ተንኮለኛ አይነት ሰዎች ሆነው ተንኮሉን አይረዱት፣ ተንኮል እየሰሩ መሆኑን አያስተውሉትም። የዳቢሎስ ውጊያ የዳቢሎስ አለም ነው። ምን ማድረግ ይቻላል? መድኃኔ ዓለም በቸርነቱ እንደዚ አይነት ሰዎችን ይማራቸው። ሌላው በብዙ መንገድ እየተማማርን ነው። እንግዲህ ወደ ርዕሳችን ስንመጣ ክፉ መንፈስ የሚያላብሰን ጸባያቶች እንዴት አድርገን ነው ማስተካከል የምንችለው እና ጠላትነት ሲነሳብን የሚለው ነጥብ ላይ ነው የምናወራው። አዎ በተለይ አንዳንድ ግራ የሆኑ ጸባያቶች የእኛ ጸባይ አይደሉም። ለምሳሌ ቶሎ መነጫነጭ እንደ ትልቁነን እንደ ህፃን መሆን፣ መዘበራረቅ፣ በጨዋታ መሃል ክብር የሌለው ቋንቋና ድምፅ ማውጣት፣ በትንሽ ነገር ሆድ የሚብሰን ሆደ ባሻ ግንፍልተኞች፣ ሞት የሚናፍቀን የሞት ሽታ የሚሸተን ሙቼ ባረፍኩ ብለን የሞት ነገር ሁሉ የምንመኝ አይነት ሰዎች ስንሆን እነዚህ የኛ አይደሉ እኛ ያመጣ ናቸው እኛ የገነባናቸው እኛ በሰውኛ ባህሪ በእኛ ውስጥ የተፈጠሩ ማንነቶች አይደሉም። እነዚህን ጠላት ነው የሚፈጥራቸው፣ ጠላት ነው በውስጥ የሚተክላቸው። አንዳንድ ሰው ትልቁ ነው እንደ ሕፃን የሚያጫውተው ያው መንፈስ ስላለበት ነው። አንዳንድ ሰው በጨዋታ መሃል ክብር የሌለው የተራቆተ አይነት ሰው የሚያደርገው ጠላት ስላለ ነው። አንዳንዱ ሰው ደግሞ እንዲሁ ዝም ብሎ ወደ ባሻ እምባ የሚቀድመው ነጫነጭ፣ በቃ ዝም ብሎ እሮሩሁና የዋህ አይነት ሰው ሆኖ ግን በትንሽዬ ነገር ሆደ ባሻ ሆደ ባሻ። ሞት ሙቼ ባረፍኩ። ሞትን የውጊያ መደምደሚያ ይመስለዋል። ከሞት በኋላ ሌላ ውጊያ ምኳል። ከመናፍስት ጋር ባለው ትግል ሞት መጨረሻ ይመስላል። እና እንደዚህ አይነት ውጊያዎች አሉብን። ከዛ በተጨማሪ ደግሞ በምን አይነት መንገድ ነው ይህን የምናልፈው ስንል መጀመሪያ ዓለምን መጥላት ነው፣ ከዓለም መውጣት ነው፣ ወደ እግዚአብሔር መቅረብ የዓለም የሆነ ነገር በሙሉ እርግፍ አድርገን መተው ነው። ዓለማዊ የሆኑ ስሜቶች፣ ዓለማዊ የሆኑ ገጸ ባህሪዎች፣ ዳብሎስ ያስለመደን አካሄዶች፣ የዳብሎስ ቋንቋዎች እና ድምፆች ከነዚህ በሙሉ ወጥተን በእግዚአብሔር ቃልና ሕግ ትእዛዝና ስርዓት በቤተክርስቲያን መዋቅር ረዋውና አካሄዷ የቤተ ክርስቲያናዊ ማዕዛና የቤተ ክርስቲያን ሽታ ያለን ሰዎች ሆነን መገንባት አለብን። መጀመሪያ ይሄ ሰው መንፈሳዊ ነገር ላይ ሲያተኩር ጸባዩ ይቀየራል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ አምስት ላይ ያሉት የመንፈስ ፍሬዎችን ማፍራት ይጀምራል። እለት እለት ጸሎት፣ እለት እለት ስግደት፣ እለት እለት ቤተክርስቲያን፣ እለት እለት መዝሙር ማዳመጥ፣ እለት እለት ስብከት ማዳመጥ። ይሄ መንፈሱ በራሱ የክፉ መንፈስ ሳይሆን የሰውኛ የተፈጥሮ መንፈሱ እየታደሰ ይመጣል። የመንፈስ ፍሬዎች እያደጉለት ይመጣሉ። በጎ በጎ ማሰብ ይጀምራል። ልቡ ፍቅር፣ ትህትና፣ የዋህነት፣ ራስ ዝቅ ማድረግ፣ በጎነት፤ መንፈስ ቅዱስ ደግሞ በዛችሁ ልክ ይሰራል። ስለዚህ ከዓለም መውጣት ነው መጀመሪያ። ሐዋርያው ቅዱስ ያዕቆብ በመልእክቱ እንዲሚል ቃል ያስቀምጣል። ያዕቆብ መልእክት ምዕራፍ አራት ቁጥር አራት ላይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? ይላል እንግዲህ፣ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ነው፣ ይላል። ስለዚህ ዓለም ላይ ሆነን መንፈሳዊ የሆነ ነገር አይገነባም። ስለዚህ ከዓለም መውጣት ነው መጀመሪያ። ይህ ዘፈኑን፣ ፊልሙን፣ አለባበሳችንን፣ አነጋገራችንን፣ አካሄዳችንን፣ አኳኋናችንን በሙሉ በመንፈሳዊ ሕይወት በኩል መቃኘት መቻል አለብን። ያን ጊዜ ከዓለም ስንወጣ ዓለማዊ የሆነ ባህሪ ከዛም በተጨማሪ በዓለም ውስጥ እሱን የሚፈትንን የዳብሎስ ፈተና ይቆምልናል። ይህ መጀመሪያው ነጥብ ነው፣ መለየት መውጣት አለብን። ይሄ በጣም ከባድ ውጊያ ነው። በጣም እንደምናየው እንደምናስበው አይደለም። ምክንያቱም መናፈስ ውጊያቸውን የሚከፍቱት ባለንበት ቦታ ባለንበት አኳኋን አኗኗር፣ እሱን ተከትሎ አኗኗር ዓለማዊ ከሆነ በዓለማዊነት ይፈትናል። ለምትሰራው ስራ ለምትኖረው ህይወት ላለህ ማንነት ቅርብና ምቹ የሆነ ፈተና ነው የሚያመጣብህ እንጂ የሌለ ፈተና ያመጣል። ስለዚህ ይሄ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ነው ይላል። መጀመሪያ ከዓለም መውጣት። ምክንያቱም በዓለም ያለው ምንድን ነው? ዳብሎስ፣ የዳብሎስ ወዳጅ ነው። ዛሬ ዳብሎስ እኮ ብዙ ነገር ቀርጿል። አለባበስ ቀርጿል አካሄድ ቀርጿል። አነጋገር ቀርጿል። አበላል ጭምር ቀርጿል። አኳዋን ቀርጿል። አኗኗር ጭምር ቀርጿል። ምድራዊ ህይወትን በምን አይነት መንገድ ነው የማሸንፎ የሚለውን ብሂል ራሱ ዳቢሎስ ለራሱ የሆነ ዓለም ፈጥሮልሃል። ከዚህ ስትወጣ ለእግዚአብሔር መሆን ስትጀምር እነዚህ ነጭናጭነት፣ ግንፍልተኛ፣ ወደ ባሸ ምናምን የሚሉ ባህርያቶች በሙሉ እየቀነሱ ሊመጡ አሁን ችግራችን እኛ ሁለት ነን የዓለምም ነን የእግዚአብሔርም ነን። እንጸልያለን፣ ሙዚቃ እናዳምጣለን። አለባበሳችን ያው ነው፣ ቤተ ክርስቲያንም ያው እንደዛው ነው። እና በሁለቱም ወገን ነን ያለ ነው። እና አነጋገራችን አልተስተካከለም፣ ጸሎትንም አልተውነም ሙሉ ለሙሉ ዘመናዊነት አትሆኑ ከሚል አንጻር ሳይሆን የዳብሎስ መገለጫዎች የሆኑ ነገሮችን ሳትጠቀሙ መኖር አይቻልም? ይቻላል። ዳብሎስ ለፈተና የሚጋበዝበት አይነት ማንነትን አለማድረግ ነው። ያን ጊዜ ጸባያችንን መስመር ይዘዋል ማለት ነው። ከዛ በተጨማሪ ዳብሎስ ብዙ ዘመናቶች የገነባው ማንነትን የምታሸንፈው ለረዘም ላለ ጊዜ መንፈሳዊ ህይወትን ስትኖር ነው። ገዳም ሄደ፣ ሱባኤ ቆጥረ፣ ከአባቶች ተምረ፣ አይተ እንደዚህ ሲሆን ጸባይ እየተቀየረ ይመጣል። ጸሎ፣ ስግደት ጸባይን ይቀይራል። ቅዱስ ቁርባን፣ ንስሓ በተለይ ጸባይን ይቀይራል እና መንፈሳዊ ህይወትን መለማመድ በራሱ ይሄ የተበላሹ ዲያብሎስ በላያችን ላይ የጫኑብን ድሪቶች በሙሉ እንዲራግፉ ያደርጋል ማለት ነው። ከዛም በላይ ጠላትነት ሲነሳብ ደግሞ ሰላም ለኪ እያል ጠላት ግን ማሳፈር፣ አምላከ ኤልያስ ጠላቴን አሳፍርልኝ እያል ስንጸልይ ጠላትን የምናሳፍርበትን ኃይል እንይዛለን ማለት ነው። ከምንም በላይ ግን ከዓለም መውጣት የዳብሎስ ፈተና የሚጋብዘን ሰብአዊ ማንነትን አለመያዝ፣ ንግግራችንን፣ አኳኋናችንን፣ አኗኗራችንን መንፈሳዊ ማድረግ፣ በምድር ላይ ለእግዚአብሔር መኖር፣ በህጉ መተዳደር፣ ህጉን መተግበር፣ ለህጉ መቅናት፣ እንደዚህ አይነት ይህ ሲኖረን የዳብሎስ ፈተናዎችን እናሸንፋለን። ከዛም በላይ ሰይጣንን በትንሽዬ ነገር ነው የምናሸ በነገራችን ላይ ሰይጣንን አሸነፍን ማለት ዓለምን አሸነፍን ማለት ነው። ግማሹ የህይወታችንን ፈተና አሸነፍን ማለት ነው። ግን ሰይጣን አንድ ጊዜ የምትገራው አይነት አይደለም። የሆነ ፈተና አንጥቶ ብሱን ስዘጋ ሌላ ፈተና ያመጣባል። የሆነ ቀዳዳ ፈጥሮ እሱ ላይ ብዙ ጊዜ አሳልፈ እንደገና ደግሞ ሌላ ፈተና ይከፍትባል። ስለዚህ የፈተና ውጥረቶች አሉ። የዲያብሎስ ውጊያዎች አይዘጉም። ሰይጣንን አሸነፍን፣ ሙሉ ለሙሉ ከሰይጣን ውጊያ ልንርቅ አንችንም። ከህይወታችን ብንወጣ በሰዎች ይነሳብናልና ይሄን አውቀን ይሄንን ፈተና የምናልፍበት መንፈሳዊ ህይወትን መገንባት እና ቋሚ የሆነ መንፈሳዊ ህይወትን መያዝ ነው የሚያስፈልገው። መድኃኒዓለም በቸርነቱ የተስተካከለ መንፈሳዊ ህይወትን ያደለን አሚኖስ።